የኢትዮጵያና ኢራን ሚስጥራዊ ስምምነት። ትራምፕ አዲስ አበባ ላይ ጣታቸውን ቀሰሩ። የኢትዮጵያ ሚዛን ጣጣ መጣ። ኢትዮጵያ በሀገር ውስጥ አሞኒያና ዩሪያ የተሰኙትን ለእርሻ ማዳበሪያ ማምረቻነት የሚጠቅሙ ኬሚካሎችን ለማምረት ከኢራን ጋር ስምምነትን ፈጽማለች። በፈረንጆቹ ኤፕሪል 2025 ላይ ሚስጥራዊነቱ ተጠብቆ የተፈረመው ስምምነት ታዲያ ለዋሽንግተን ዲሲ የማንቂያ ደውል ሆኗል። በትላንትናው ዕለትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን ነዳጅም ሆነ ማንኛውንም አይነት ፔትሮ ኬሚካል የሚገዛ ሀገር ከባድ ማዕቀብ ይጠብቀዋል ሲሉ ተሰምቷል። ለድሮን ምርት የሚሆኑ የተለያዩ ቁሳቁሶችን ከኢራን ስታስገባ የነበረች ኢትዮጵያም አሁን ደግሞ በኢራን እገዛ አሞኒያና ካል ለማምረት መስማማቷ የአሜሪካ ኢላማ ውስጥ እንድትገባና በምጣኔ ሀብቷ ላይም ማዕቀብ እንዳይጣልባት ያሰጋል። ታዲያ ኢትዮጵያ ከኢራን ጋር የተስማማችው ስምምነት ለኢትዮጵያ ገበሬዎች እድልን ይዞ የመጣ ነው ወይስ ሀገሪቱን ወደ አላስፈላጊ ውድቀት የሚወስዳት አደገኛ አካሄድ ነው? ሰላም ጤና ይስጥልን፣ የተወደዳችሁ የሰሞነኛ ቤተሰቦች፣ በዛሬው ጥንቅራችን ኢራንና ኢትዮጵያ ስለ ተስማሙበት ስምምነት በማንሳት የአሜሪካንን ቀጣይ እርምጃ እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ኅብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺ የነበረውን 5 ሚሊዮን 649 ሺ ባለ ሶስት መኝታ 13,268,000 የነበረውን 7 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927 563333 ቴመር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። ስምምነቱ የማዳበሪያ ፋብሪካ ብቻ ወይስ ድብቅ አጀንዳ? የኢትዮጵያ ኢንዱስትሪ ሚኒስትር ሐሰን መሐመድ በቅርቡ ወደ ኢራን በማምራት በ2025 ኢራን ኤክስፖ ላይ ታድመው ነበር። በኢራን ቆይታቸውም ከኢራኑ የነዳጅ ሚኒስትር ዴኤታ ሐሰን አባዛዲ ጋር ተገናኝተዋል። በግንኙነታቸው ወቅትም ለማዳበሪያ ምርት ወሳኝ ግብዓት የሆኑትን አሞኒያና ዩሪያ ፋብሪካም በኢትዮጵያ ውስጥ ለመክፈት መስማማታቸው ታውቋል። በ2024 ብቻ ከ5 ሚሊዮን ቶን በላይ አሞኒያ ያመረተችው ኢራን በዘርፉ ያላትን እውቀት ለኢትዮጵያ የምታጋራ ሲሆን ለሁለቱ ኬሚካሎች ማምረቻነት የሚውል ግብዓቶችንም ለኢትዮጵያ እንደምታቀርብ ይገመታል። ዜናው ከተሰማ በኋላም በተለያዩ ማኅበራዊ ትስስር ገጾች ላይ የኢትዮጵያን ገበሬዎች ችግር የሚቀርፍ ታላቅ የምስራች በማለት በርካታ ኢትዮጵያውያን ዜናውን በመቀባበል ላይ ይገኛሉ። እዚህ ጋር ግን አንድ ነገር ማንሳት ያስፈልጋል። ዩሪያ የተሰኘው ኬሚካል ለማዳበሪያ ማምረቻነት ብቻ ሳይሆን ተቃጣይ ፈንጂዎችን ለመስራት የሮኬት ነዳጅ ሆኖ ለማገልገልና ለሌሎችም የጦር መሳሪያ ምርቶች ማገልገል ይችላል። ታዲያ ይሄ ሁሉ የዩሪያ ጥቅም የኢትዮጵያና ኢራን ስምምነት በጥርጣሬ እንዲታይ አድርጎታል። በተለይም እንዲህ ያሉትን ኬሚካሎች በማምረት የሚታወቀው ተቋም ከኢራን ጋር እጅና ጓንት ሆኖ የሚሰራ መሆኑ ጥርጣሬውን ከፍ አድርጎታል። ከኢራን ጋር አይንና ናጫ የሆኑት ዶናልድ ትራምፕ ከኢራን በሚገዙ ነዳጆችና ኬሚካሎች ዙሪያም ማዕቀብ ለመጣለ በዛቱበት ጊዜ ላይ ኢትዮጵያ ከኢራን ጋር ስምምነትን መፈጸሟ ጉዳዩን አሳሳቢ አድርጓል። ወታደራዊ ግንኙነቶች፣ ድሮኖችናም የጦር መሳሪያ ማምረቻ ኬሚካሎች። ኢትዮጵያ ከ2021 ማለትም ከትግራዩ ጦርነት ጀምሮ ኢራን ሰራሽ የሆነውን ሙሀጅር ስድስት የተሰኘውን ድሮን እየተጠቀመችው ትገኛለች። ቦምብ ለመጣልም ሆነ ስለላ ለማድረግ እጅግ ከተመቹ ድሮኖች መካከል አንዱ የሆነው መዋጅር ስድስት በኢትዮጵያ እጅ ኢራንና ኢትዮጵያን ወታደራዊ ግንኙነት ከፍ ያለ መሆኑን ያሳያል። ትልቁ ጥያቄ ግን ኢራን ከድሮን ውጪ ወደ ኢትዮጵያ ምን እየላከች ነው የሚለው ነው። ጉዳዩ ትንሽ አስፈሪና ውስብስብ የሚሆነው እዚህ ጋር ነው። ኢራን እንደ ሶዲየም ፐርች ያሉ አደገኛ ኬሚካሎችን በመጠቀም የተለያዩ የጦር መሳሪያዎችን በተለይም ሚሳይሎችን በመስራት የሚደርስባት ሀገር የለም ይባላል። በጥር ወር ብቻም ኢራን አንድ ሺ ቶን ሶዲየም ፐርች ከቻይና በማስገባት የባላስቲክ ሚሳይል ምርቷን አጠናክራ ቀጥላለች። ድሮን በሀገር ውስጥ ማምረት የጀመረችው ኢትዮጵያም ለድሮኖቿ ሚሳይልን ማምረት ይኖርባታል። ሚሳይሎቹን ለማምረት ደግሞ ከተለያዩ ሀገራት ኬሚካሎችን ማስገባት የግድ ይላታል። ታዲያ ኢትዮጵያ ከኢራን ኬሚካል ለማስገባት የፈለገችው የድሮን ሚሳይል ለመስራት ነው። ኢትዮጵያ ለማዳበሪያ ነው በሚል የተለያዩ የሚሳይል ማምረሻ ኬሚካሎችን ከኢራን ካስገባች በቀላሉ የድሮን ተተኳሽ ማምረት የምትችል ሲሆን፣ የኢትዮጵያ ጦርም የድሮን አቅሙ በከፍተኛ ሁኔታ ያድጋል። በእርግጥ ይህንን የሚያረጋግጥ መረጃ እስካሁን ድረስ ባይገኝም ነገሩ እውነት ሆኖ ከተገኘም ኢትዮጵያ አሜሪካ በኢራን ላይ ጣለችውን ማዕቀብ ተላልፋለች ማለት ነው። ይህ ደግሞ ኢትዮጵያና አሜሪካን ወደ ከፍተኛ ባላንጣነት የሚያስገባቸው ሲሆን በኢትዮጵያ ላይም በርካታ ማዕቀቦች ሊጣሉ ይችላሉ። የትራምፕ ማስጠንቀቂያ፣ ማዕቀቦች ተዘጋጅተዋል። በትላንትና ውለት ወደ ትሩዝ ማህበራዊ ትስስር ገጻቸው ብቅ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ነዳጅም ሆነ ማንኛውንም ፔትሮ ኬሚካል የሚገዛ ሀገርም ሆነ ግለሰብ ለሁለተኛ ደረጃ ማዕቀብ ተጋላጭ ነው ብለዋል። ከኢራን ጋር ስምምነት የተፈራረመችው ኢትዮጵያም የአሜሪካ ማዕቀብ ገፈት ቅማሽ የመሆን እድሏ ከፍ ያለ ሲሆን በኢራንና አሜሪካ መካከል ባለው ባላንጣነትም ኢትዮጵያ መስዋዕት ልትሆን ትችላለች። ኢትዮጵያ ከምትጎዳባቸው መንገዶች አንዱ ደግሞ ዶላር ሲሆን ሀገሪቱ ከውጪ የሚያስፈልጓትን እቃዎች ለመግዛት ባንኮቿ ዶላርን ሊከለከሉ ይችላሉ። በተጨማሪም የኢትዮጵያ ባንኮች የዓለም አቀፍ ግብይትን ለመፈጸም ከሚጠቀሙበት እንደ ስዊፍት ካሉ ተቋማት ሊባረሩ የሚችሉ ሲሆን የኢትዮጵያ መንግስት ባለስልጣናትም የባንክ ሂሳባቸው እንዳይንቀሳቀስ ሊታገድ ይችላል። የማዕቀብ አካል የሆኑት እነዚህ ቅጣቶች ታዲያ በቀላሉ የሚታዩ ሳይሆኑ የኢትዮጵያን ኢኮኖሚ ሊያሽመደምዱ የሚችሉ ትልልቅ ቅጣቶች ናቸው። የኢትዮጵያን ኢኮኖሚ ሊያዳክም የሚችለው እርምጃ የኢትዮጵያ ኢኮኖሚ ከሌሎች ሀገራት በሚደረግ ድጋፍ ራሱን ችሎ የቆመ ኢኮኖሚ ሲሆን ከኢራን ጋር የተደረሰው ስምምነት ታዲያም የኢትዮጵያን ኢኮኖሚ አደጋ ውስጥ የመክተት አቅም አለው። አሜሪካ በ2024 ብቻ በጥያንን ለመደገፍ 15 ቢሊዮን ዶላርን ለኢትዮጵያ የሰጠች ሲሆን አይኤምኤፍም የ35 ቢሊዮን ዶላር ብድርን ለኢትዮጵያ ፈቅዷል። ዶናልድ ትራምፕ ታዲያ በኢትዮጵያና ኢራን ስምምነት ዙሪያ ንዴት ውስጥ ከገቡ ለኢትዮጵያ የሚደረገውን ድጋፍ በማቋረጥ ከአይምኤፍ የተፈቀደውን ብድርም ሊሰርዙት ይችላሉ። ከአንድ ነጥብ ሶስት ቢሊዮን ዶላር በላይ በየአመቱ ከኢትዮጵያ የተለያዩ ምርቶችን የሚገዙት የአውሮፓ ሀገራትም በኢትዮጵያ ላይ ማዕቀብ ከተጣለም ከኢትዮጵያ ጋር ያላቸውን የንግድ ትስስር ሙሉ ለሙሉ ያቋርጡታል። ቻይና ለኢትዮጵያ ድጋፍን የምታሳይ ቢሆንም ቻይና ለብቻዋ የአሜሪካና አውሮፓን ክፍተት ግን መሙላት አትችልም። በዚህ ጊዜ ታዲያ የነዳጅ የምግብና የሌሎች ፍላጎቶች ዋጋ የሚጨምር ሲሆን በሀገሪቱ ውስጥ ያለው በርካታ ስራም ሊቋረጥና በርካታ ስራ አጦችም ሊፈጠሩ ይችላሉ። የአሜሪካም ቀጣይ እርምጃ ምን ይሆናል? አሜሪካ በቅድሚያ ከኢትዮጵያ ጋር ለመነጋገር ጥያቄን የምታቀርብ ሲሆን ማዳበሪያን ለማምረት ሌሎች አማራጮችን ለኢትዮጵያ በማቅረብ ከኢራን ጋር ያለው ስምምነት እንዲፈርስ ልጠይቅ ትችላለች። ቀጥሎም አሜሪካ ከአይኤምኤፍ የሚገኘውን ገንዘብ በማዘግየት ኢትዮጵያን ጫና ውስጥ ከታታለች። ሁለቱ ካልሰራ ደግሞ የአሜሪካ ቀጣይ እርምጃ የሚሆነው በዓለም አቀፍ ደረጃ ያለውን የኢትዮጵያን ገንዘብ እንዳይንቀሳቀስ በማድረግ ኢትዮጵያን ከዓለም ገበያ ማስወጣት ነው። በተጨማሪም አሜሪካ ኢትዮጵያ የጦር መሳሪያን ከውጭ እንዳትገዛ በማድረግ ጦሯን የማዳከም አቅሙ አላት። በተለይም ድሮንና ሌሎች የጦር መሳሪያዎችን ለኢትዮጵያ የሚያቀርቡት ዩናይትድ አረብ ኤምሬትስና ቱርክ ላይ ጫናን ማሳደር የምትችለው አሜሪካ ይህንን ጫናት ጠቅማ የኢትዮጵያን መከላከያ አቅም በማዳከም ኢትዮጵያን እንደ ኤርትራ ላሉ ጎረቤት ሀገራት ተጋላጭ ታደርጋታለች። በትግራይ አማራና ኦሮሚያ ክልሎች ያሉትን ግጭቶችም አሜሪካ ለራሷ ጥቅም ልታውላቸው ትችላለች። የኢራንና ኢትዮጵያ እርምጃ ምን ይሆናል? ኢራን በሱዳን በኩል በማድረግ በድብቅ ኬሚካሎችን ወደ ኢትዮጵያ ማስገባት የምትችል ሲሆን ወደ ቻይና ነዳጅ ለመላክ የተጠቀመችውን ዘዴም በኢትዮጵያ ላይ ልትጠቀመው ትችላለች። ክፍያውን ደግሞ ኢትዮጵያ በቢትኮይን በኩል እንድትከፍል በማድረግ ክፍያውን ከአሜሪካ እይታ መሰወር ይቻላል። ኢትዮጵያ ከኢራን ጋር ያላትን ስምምነት ማስቀጠል ከቻለች ለማዳበሪያን ብቻ ሲሆን ለድሮን ተተኳሽ የሚሆን ኬሚካል የምታስገባ ሲሆን በአሜሪካ በኩል ግን ከፍተኛ ማዕቀብ ውስጥ ትገባለች። ከአሜሪካ ጋር ከተስማማች ግን ጊዜያዊ የማዳበሪያ እጥረት ቢገጥማትም ከአሜሪካ የምታገኘውን እርዳታና ከአይኤምኤፍ የተፈቀደላትን ብድር በመጠቀም ኢኮኖሚዋን ማስቀጠል ትችላለች። በመጨረሻም ይሄን እንበል፣ ኢትዮጵያ ከኢራን ጋር የፈጸመችው ውል እጅግ አደገኛ ሊባል የሚችል ነው። በተለይም ከኢራን የሚገቡት ኬሚካሎች ለድሮን ተተኳሽ ማምረቻነት ከዋሉ ነገሩን ውስብስብ ያደርጉታል። የዶናልድ ትራምፕ ከኢራን ነዳጅም ሆነም ፔትሮ ኬሚካል የሚገዛ ሀገር ማዕቀብ ይጣልበታል ማለታቸው ለኢትዮጵያም ከፍተኛ የማንቂያ ደውል ነው፣ ጥንቃቄን የሚፈልገው ጉዳዩ። ኢትዮጵያን መንታ መንገድ ላይ ጥዷታል። የኢትዮጵያ መንግሥት ከኢራን ጋር የፈጸመውን ውል በመቀጠል ከአሜሪካኖቹና ከአጋሮቿ ጋር ይጋጭ ይሆን ወይስ ኢራንን ችላ በማለት የአሜሪካና አውሮፓውያንን ወዳጅነት ያስቀጥላል? ጊዜ መልስ የሚሰጠን ይሆናል። እናንተ ግን የኢትዮጵያን ስምምነት እንዴት አያችሁት? ኢትዮጵያ ከኢራን ጋር ትቀጥል ካላችሁ አንድ ቁጥር፣ ኢራንን ትታ ከአሜሪካ ጋር ትሁን ካላችሁ ደግሞ ሁለት ቁጥርን በመጻፍ አስተያየታችሁን አጋሩ። በኤምባሲ በተከበበችውና የአፍሪካ ሕብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለሁለት መኝታ 9 ሚሊዮን አራት መቶ አስራ ስድስት ሺ የነበረውን 5 ሚሊዮን ስድስት መቶ አርባ ዘጠኝ ሺ፣ ባለ ሶስት መኝታ አስራ ሶስት ሚሊዮን ሁለት መቶ ስልሳ ስምንት ሺ የነበረውን ሰባት ሚሊዮን ዘጠኝ መቶ ስልሳ ሺ። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927 56 33 33 ተምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።